እናመሰግናለን ብሩክ ሰለሞን። በኤልኤም አንድ ተወክሎ የቴዎድሮስ ታደሰን በመዋደዳችንን ነበር ያቀረበልን። እጅግ ጥሩ አድርጎ ስላቀረበው እናመሰግናለን። ጥሩ ነበር። እንግዲህ ቀደም ሲል ዶክመንተሪውን ተመልክተን ነበረ። ዘጋቢ ፊልሙ ላይ እንዳያችሁት በርካቶች በእድሜ ትንሽ ሆኖ ይመጡና ፋናል አምሮት ላይ እዚሁ አይናችን ስር ያድጋሉ። ብሩክም እንደዛው ነው። እናመሰግናለን ለዚህ ደግሞ እንደሚበረታ ተስፋ እናደርጋለን። በትምህርቱም እንደዚሁ። ዳኞች ምን ይላሉ? እንዴት ነህ ብሩክ? ዛሬ ያንተን ዶክሜንተሪ እያየን ነበረ፣ ከነ ዩኒፎርምህ ትንሹ ተወዳዳሪ። እንግዲህ ከዚህ ምዕራፍ ውስጥ አንተ ሳትሆን አቀርም ገና ሃይስኩል ላይ ያለ መልካም እድል እየተመኘውኝ የቴዎድሮስ ታደሰን በመዋደዳችን የሚለውን ዜማ ጥሩ ምርጫ ነው ይዘህ የመጣኸው እንደገና ላንተ የድምጽ ስታይል እና ላዘፋፈን ስልት በደንብ መፈተን የሚችል መፈተሽ የሚችል ዜማ ነው ይዘህ የመጣኸው። እሱን ላደንቅልህ እወዳለሁ። የዘፈንክበትም መጠን በጣም ቆንጆ ነው። ምን አስግቶኝ ነበረ? ይህንን ገና በመዋደዳችን የሚለውን ሳይ የቴዲን መጀመሪያ የዘፈነውን ነው የሚያመጣው፣ ሁለተኛ ላይ የዘፈነውን ብዬ አስቤ ነበረ። ለምን ራሱ ቴዲ ቀያይሮት የዜማውን አይነት ሞር ዜማውን በደንብ ፊል እያደረግክ ልዘፍ ነው የምችለው፣ የመጀመሪያውን ነው እያልኩ እያሰብኩ የመጀመሪያውን ዜማውን በመምረጥህ እዚህ ጋ በጣም ብልህነትን አሳይቶኛል። አንድ ቦታ ይሄ የትም ቢወራ የሚለው አካባቢ ላይ ላይ የሚወጣው ጋር ማለት ነው። አንድ ቦታ የዜማውን ከርቭ ቀየር ያረከው እኔ ደስ ብሎኛል። ቆንጆ ነው። በጣም ጥሩ አድርገ ነው። እዛ ጋር የራስ አይነት የምንድን ነው የቅላጼ ስሜት ለመፍጠር የሞከርክበት ነገር ደስ ይላል። አንድ ቅር ያለኝ ነገር የላኛው ድምጽ ትንሽ አስጨነቀህ ልበል እና እዚህ ጋ ሲያዳምጡት ሌላ ጊዜ በጣም በቀላሉ የምዘፍነው ያክል አይደለም ፊል ያደረግኩት ና ግማሽ ድምጽ ቢወርድለት ቆንጆ ይሆን ነበር እንዴ ብዬ አሰብኩኝ። ሙዚቃ ስትመርጥ ይሄን ነገሮችን ታሳቢ እንድታረቅ። ከዚህ በኋላ እንግዲህ ስለ እንትን አናወራም፣ ይሄ ቤዚክ ስለሆኑ ነገሮች ሳይሆን ስለ ውበት ስለምናወራ ማለት ነው። ምክንያቱም እስካሁን የመጣችሁበት መንገድ ብዙ አስተያየቶች ተሰጥተዋል፣ በሪትም በቅኝት በተለያየ እንደዚህ ስሜትን ማጋባት ምን ምንላቸው፣ ብዙ ነገር ስለ ቃላት የተለያዩ ነገሮችን በደንብ ስንናገር ስለቆየን አሁን ውበት ውበት ነው በቃ እንጂ ቤዚክ የሆነው ነገር ሁላችሁም ጋር እንዳለ እናምናለን። ስለዚህ ይሄን ነገር እንድታስብበት ነው። ምክንያቱም ድምፁ በጣም የሚወጣብህ ከሆነ ውበት ላይ ምፈልገው ድረስ ልታሳምረው ስለማችል እሱ ላይ ጥንቃቄ እንድታደረግ ነው ምመክር። አንድ ቦታ ይሁን አይሁን ብለው የሚለው ቦታ ጋር ደግሞ ሪትም ልክክ ብሎ ያለ መግባል ነበር። አይ ቲንክ አንተም አንተን ፊል አርገኸዋል። እነዚህ ነገሮች እንዲህ ጥቃቅን የሚመስሉ ግን እዚህ ጋ ዋጋ ያላቸውን ነገሮች ጥንቃቄ እንድታደርግ ነው የምመክርህ። በተረፈ መልካም እድል እመኛለሁ። 9900 እሺ ብሩክ እንዴት ነህ? ተወዳዳሪ ብሩክ እኔ የአንድ አባባል ዶክመንተሪ ላይ የወደድኩት የመጀመሪያ ዳኞች አስተያየት ሰጡንና ከዛ አስደመምኳቸው ያልኮ በጣም ደስ ነውና፣ አስደምመህናል። አሪፍ ነው። እኛ በአንተ ብቻ ሳይሆን ሁላችሁም እንድታስደምሙን ነው መፈልገውና በጣም ግልጽነት ደስ ይላልና በደንብ ደግሞ ከዚህ በኋላ ማስደመም አለባችሁ። በጣም አሪፍ አባብ አለው። ምክንያቱም ውድድር ብቻ ሳይሆን በደንብ የእናንተን አቅምና የእናንተን አርት ከውስጣችሁ በቃ የሚወጣውን ነገር በየዕለቱ ማየት ስላለብን አሪፍ ነገር ነው። የመረጥከው አንደኛ ትዝታ ማይነር ላይ ያለ ቅኝት ላይ ያለ ነው። ሁለተኛው በጣም ደግሞ ሌላም እንደ መታየት ያለበት ነገር ሁሌ ድምፃያኖች ኮንሰርትም ቢሆን መክፈቻ ይፈራሉ ስለዚህ የመጀመሪያ ዘፋኝ የሆነ በዚህ ልክ አያውም። ከዚህ በኋላ የጋለ ራሱ ስሜቱ ያጫወታልና እንደ መክፈቻም መጥተህ በዚህ ልክ መዝፈን በጣም ሊደነቅ ይገባል። አሪፍ ምርጫ ነው። የምርጫ አቀራረብ በጣም አሪፍ ነው። ዛሬ እንደም ሌላው ደግሞ ደስ ያለኝ ብሩኬ በደንብ ጨከነ ማለት ነው። በደንብ ጨከነ፣ በደንብ ተዘጋጅተህ እየመጣህ ነው አዘፋፈን እንዴት እየሆነ እንደሆነ ገብተዋል ነው ለእኔ ምለው ምንድ ነው። በተለይ የመጀመሪያዎቹ የዜማ ክፍሎችን በደንብ ጥንቅቅ አርገ ተረጋግተ የዘፈንክበት መንገድ ይሄ መቀጠል አለበት። ሁልጊዜ ወደ ሪኮርዲንግ ብትሄዱ ወደ ራሳችሁ ስራ ብትሄዱ፣ አሁን ውበት፣ ቅድም እንዳልኩሽ ውበት ነው አይደል ከዚህ በኋላ ስለዚህ፣ ዝም ብሎ ዘፈን መስፈን አይደለም በቃ። አሁን እየገባ መጥተዋል ማለት ነው የሚወጣው ዜማ ክፍል ወጥተዋል። ግን እኔ ደስ ያለኝ በደንብ በቃ ረግጠ ዘፈንከው በቃ ያስቀክነ ኪውን ምናምን ላይ ወተታይ ስትወርድ ምናምን ኪዎቹን በደንብ ነበር ምትነካቸው። በጣም አሪፍ ነው። ዜማውን በተወሰነ መንገድ ቀይረዋል። ቴዲም እኮ ቀይሮታል እኮ በኋላ ግን እኔ ደስተኛ ነኝ። በጣም አሪፍ ነው። አንድ ነገር የነካት ከርቧን ግን ደስ የሚል ነገር ያስቀመጥካት ይሄ በጣም አሪፍ ነው። ሌላው አንዳንድ ቦታ አንድ ብቻ ቦታ ሳይሆን ሁለት ቦታ ነው የተሳሳትከው የመግቢያዎቹን አካባቢ እና ለምሳሌ እንደዚህ አይነት ችግር ሲገጥም ለአንተ ብቻ ሳይሆን ለሌላ ድምፃዊ ወይ ሌባሬል ይገባል ሚሆን ከሆነ ማለት ይዘኸው ምትገባው ማለት ነው ወይም ደግሞ አፍተር ቢት ይገባል አደለ ረግጠህ ምትገባው ማለት ነው በቃ እሷን ብቻ ማወቅ አትጠራጠርም ማለት ነው ወይ ቀድመህ ነው ምትገባው ይዘኸው ነው ምትገባው ወይ ደግሞ በቃ ቢቱ ላይ ትገባለ ወይም ደግሞ ከቢቱ በኋላ ትገባለ አደለ ስለዚህ እሷን አንድ ቼክ ካደረግከው አይከሰትም። ይሄ ችግር እና እንደዚህ ዘፍነ ዘፍነ መንገጫገጭ የለበትም። ሌላ ጥሩ ምርጫ ነው፣ ቅድም የተነሳ ሀሳብ ደስ ብሎኛል። ና ከዚህ በኋላ ምንድን ነው ትንሽ ሳያጨናንቅ በጣም ተዝናንተ የምትዘፍነው ዘፈን ይዘ መምጣት አለበት። እኔ በጣም ደስተኛ ነኝ። ዘጠኝ ሺ ዘጠኝ መቶ አስር ጨምር ያለው ብሩክ፣ እንዴት ነህ? በጣም ድምቅ ያለ አጀማመር ነው። በጣም ደስ የሚል ፐርፎርማንስ። አንተ ጋር ሁሌ በጣም ደስ የሚለው ነገር ያወቅ የራስህን አይደንቲቲ የብሩክን ድምጽ ፈጥረሃል እዚህ መድረክ ላይ። ከዚህ መድረክ አንዱ ትልቁ ትርፍ ደግሞ እሱ ነው። ስለዚህ ይሄ ከአይደንቲቲ ጋር የተያያዘ ምንም ችግር የለብም። የማንንም ሙዚቃ ይዘ ብትመጣ አንተ ጋር ይህንን ሀሳብ አንስተና እናቅም ና ሁሌም እንደዚህ መበርታት አለብህ። ዛሬም እሱ ነው ይታይ የነበረው። ሌላው በጣም የሚገርመው ነገር የፍሬዝ አካሄድህ በጣም በጣም የሚገርም ነው። ፍሬዚንግ ወይም አንድ ዜማ ሀረግ ጀምሮ የሚጨርስበትን ቦታ ጥንቅቅ አድርገው ማለት በጣም በጣም ኢምፖርተንት ነገር ነው፣ በመዝፈን ውስጥ በመዝፈን ውስጥ። እና በጣም ጥሩ ነው እሱ። እስከ መጨረሻው አንጥፍጣፊ ድረስ ነው በደንብ ታግለ ስትጫወት የነበረው፣ ና እሱ በጣም አሪፍ ነው። አጠቃላይ ሚውዚካል የሆነው ኔቸር ደግሞ በጣም ደስ ይላል። በቃ ለሙዚቃ ያለ ፍቅር ፓሽኑ ምኑ በደንብ ይታያል። እና እውነት ነው ቅድም አማን ያል እንዳለው አስደምመህናል። ውሸት አደለም። ኢንተርቪው እኛ ምንስማማለን ይሄ ማስደመም እንግዲህ ያው ሁልጊዜ ውድድ ውድድር ላይ ብቻ ሳይሆን በሙዚቃ ሕይወት ውስጥ ሁሉ ሁሌ መቀጠል አለበት እና አሁን ውድድር ላይ ያለህ የምታደርገውን ጥናት ምናምን መቆም የለበትም። ሁሌ መቀጠል አለበት ነው። ብዙ ነገሩ ጥሩ ነው። ትንሽ ቅሬታዎችን ብነግርህ ከኪ ጋር በተያያዘው ነገር እውነት ነው። ወጥቶ ባህል በጣም ሶ የላይኛው የዜማ ክፍሎች ላይ በጣም ትግል ነበር ምቾትም አልሰጠኝም። በጣም በጣም ያልተገባ ጉልበት ነው ኤፈርት ስታደረግ የነበረው። በጣም ያልተገባ ጉልበትና ግማሽ ቢወርድ ከታች ያለው ቶታሊ ይበላሽ ይባሃል። አሁን ባለውም ተቸግረሃል። ስለዚህ ሙዚቃዊ ባይሆን ነበር በጣም የተሻለ ሚሆነው ማለት ነው። ለምን የሆነ ቦታ ሳይመች፣ እንዴት አድርገ በቃ የሚመቸኝን የሚመቸኝና ያልተመቸኝን እንደ ነገሩ አድርጌው አልፋለው ይባላል እንዴ? አይባልም ማለት ስለዚህ ሬንጁ ከአንተ ተፈጥሮ ውጭ ነው ማለት ነው፣ የዚህ የዜማ ሬንጅ። ስለዚህ እንደዚህ አይነት ሪስክ ከመውሰድ ሙዚቃ መቀየር ይሻላል ብዬ ነው ማስበው። እኔ ግን የተጫወትከው እንዴት ነው ሲባል በጣም በቃ በኢነርጂ እልሁ ምና ምናምን ደግሞ ትንሽ ጥፋቱን ቀነስ አድርጎታል፣ ለብዘዝ አርጎታል። እና ጎበዝ እዛ ጋር ተወጣው ምናምን የሚባለውን ስሜት ያመጣል። ግን እንደሱ ሳይሆን አንተም ተጨንቀህ ዘፍነህ እኛም ተጨንቀን ሰምተን እንዳይሆን ልክ ፐርፌክት በሚሆነው ነገር ላይ መልፋት ይሻላል ብዬ ነው የማስበው። ከዛ ውጪ የቀየርከውም የዜማ ከርፍ ከክብደት ጋር የተያያዘ ነው። በትክክለኛው የዜማ ቅርጽ ሀዩ ጋር መወጣት አችልም፣ ኦልሬዲ ይዞሃል። ስለዛ ሌላኛው ቴክኒክ ዜማውን መቀየር ነው። እሱን በጣም ነው ማደንቅልህ። ስለ ከበደህም ይሁን የቀየርከው ፈልገህም ይሁን የቀየርከው ግን ቆንጆ ነበር፣ አቀያየሩ በጣም ቢዩቲፉል፣ በጣም የሚያምር አቀያየር ነው። ሌላው አንድ ማለስ ማማበት ነገር ከአንተ ጋርም ከባንዶቹ ጋርም ያለው ነገር ቴምፖ በጣም ተንቀሸቀሸ። በጣም ኤክስትሪምሊ ፈጥኗል ሙዚቃው። አንደኛ ወደ መድረክ ሲመጣ ለማዜም እንዲመች ትንሽ ኢቨን ሪኮርዲንጉ ላይ ካለው ራሱ ትንሽ ሳብ ወደ ኋላ ትንሽ ቀነስ ማድረግ ይመከራል። እና በጣም በችኩላ ነው በቃ ስትሰሩ የነበረው እና ዲቴይሎቹን ሚስ ታደርጋቸዋል። አሁን በጣም የሚገራርሙ ከርቮች፣ የሚገራርሙ ቅላጼዎች ምናምና በጣም ችኩል ችኩል ችኩል አለ እና እሱ ውበት አልባ አዛዚያም እንዲሆን ያደርግባሃል። ስለዚህ ቴምፖንም ወይም የሙዚቃ የሚሄድበትን ፍጥነት በጣም ከግምት ያስገባ መሆን አለበት፣ ጥናት ስታጠኑ ማለት ነው። እንዴት እናደርገው ብላችሁ እናንተ መውሰን ትችላላችሁ። የግዴታ እዛ ላይ ባለው መሆን አይጠበቅበትም። ከዛ ውጭ ከቅኝት ጋር በተያያዘ በጣም በጣም በጣም ቆንጆ ለውጥ ነው ያለው። በጣም አልፎ አልፎ ነው የሚሰማው፣ ብዙም በማይረብሽ መንገድ ትዝታ ማይነር ላይ ያለ ዘፈን እንደመሆኑ መጠን በጣም አሪፍ ነው፣ ብሩክ በርታ 9880 እናመሰግናለን። ዳኞቻችን መልካም እድል ይሁንልህ ብሩክ። እንቀጥላለን፣ ተወዳዳሪዎቻችን ስራዎቻቸውን እያቀረቡ ይገኛሉ። እናንተ ተመልካቾቻችን ደግሞ በ8222 ላይ ያልተገደበ ድምጽ የመስጠት ነፃነት አላችሁ። ለምትደግፉት ስራውን ላደነቃችሁለት ተወዳዳሪ ድምጽ መስጠት ትችላላችሁ። አብራችሁን ስለምትቆዩ ና አመሰግናለን። ከመልእክቶች በኋላ ተመልሰን እንገናኛለን።